የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች። በእምነት ስለ መጽደቅ። እንግዲህ ምን እንላለን? ጽድቅን ያልፈለጓት አሕዛብስ እንኳ ጽድቅን አገኟት፣ በእምነትም ጸደቁ። እስራኤል ግን ኦሪትን ሲከተሉ መጽደቅ ተሳናቸው፣ የኦሪታቸውን ሥራ አልፈጸሙምና። ይህስ ስለምን ነው? ጽድቃቸው የኦሪትን ሥራ በመሥራት እንጂ በእምነት ስላልሆነ ነው። የእንቅፋት ድንጋይ አሰነካከለቻቸው። መጽሐፍ እንዲሁ በጽዮን የእንቅፋት ድንጋይና የማሰናከያ ዓለትን አኖራለሁ፣ ያመነባትም ለዘላለም አያፍርም ብሏልና። መጀመሪያው የዘብዴዎስ ልጅ የሐዋርያው የቅዱስ ዮሐንስ መልእክት የሕይወት ቃል። ስለ ሕይወት ቃል ከመጀመሪያው የነበረውንና በጆሮአችን የሰማነውን በዐይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እንነግራችኋለን። ሕይወት ለእኛ ተገልጻለችና አየናት፣ ምስክርም ሆንን። ለእናንተም ከአብ ዘንድ ያለችውንና ለእኛ የተገለጠችውን የዘላለምን ሕይወት እንነግራችኋለን። እናንተም ከእኛ ጋር አንድ ትሆኑ ዘንድ የአየናትንና የስማናትን እንነግራችኋለን። አንድነታችንም ከአብና ከልጁ ከኢየሱስ ክርስቶስ ጋር ነው። ደስታችሁም ፍጽምት ትሆን ዘንድ ይህን እንጽፍላችኋለን። ከእርሱም የሰማናት ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ጥቂትስ እንኳ የለም የምትል ይህቺ ናት። የሐዋርያት ሥራ፣ ወደ እርሱም በመጡ ጊዜ እንዲህ አላቸው፤ ወደ እስያ ከገባሁበት ከመጀመሪያው ቀን ጀምሮ በዘመኑ ሁሉ ከእናንተ ዘንድ እንደ ተቀመጥኩ እናንተ ታውቃላችሁ። እግዚአብሔርን እያገለገልሁ በፍጹም መከራና በለቅሶ ከአይሁድም ሴራ የተነሳ በደረሰብኝ ፈተና እየተጋደልሁ በጉባኤም ሆነ በቤት ስነግራችሁና ሳስተምራችሁ ከሚጠቅማችሁ ነገር አንዳች እንኳን አላስቀረሁባችሁም። ወደ እግዚአብሔር መመለስንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለአረማውያን እየመሰከርሁ አሁንም እንሆ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። ነገር ግን በዚያ የሚያገኘኝን አላውቅም። ነገር ግን መንፈስ ቅዱስ በየከተማው መከራና እስራት ይጠብቃል ብሎ ይመሰክርልኛል። የማቴዎስ ወንጌል ጠባቢቱ በር። በጠባቢቱ በር ግቡ። ወደ ጥፋት የምትወስድ ሰፊ በር ሰፊ መንገድም አለችና፣ ወደ እርሷም የሚገቡ ብዙዎች ናቸው። ወደ ሕይወት የምትወስደው በር እጅግ ጠባብ። መንገዷም ቀጭናትና የሚገቡባትም ጥቂቶች ናቸው። የበግ ለምድ ለብሰው ወደ እናንተ ከሚመጡ ከሐሰተኞች ነቢያት ተጠንቀቁ። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።